የህወሃትና የኤርትራ ጥምረት ከፍተኛ ተቃውሞ ከኢትዮጵያ መንግስት ተነሳበት። ለጠቅላይ ሚኒስተሩ የተላከው መልእክት ምንድን ነው? የብልጽግናን መንግስት አጥብቀው የሚቃረኑት የኤርትራ መንግስትና የህወሃት ቡድን ከቅርብ ጊዜ ወዲህ ጥምረታቸውን አጉልተው ለማሳየት ሲሞክሩና በጋድም ይንኑ ሲያደርጉም ቆይተዋል። ታዲያ ዛሬ ስለሁለቱ ጥምረት የወጣው ድብቅ መረጃና የተሰጣቸው ማስጠንቀቂያ፣ እንዲሁም የጥምረታቸው ሴራ ነው የተባለው ጉዳይና ለፌዴራል መንግስት የተላከውን መረጃ በስፋት የምንመ የሚመለከት ይሆናል። በሌላኛው መረጃችን ከግብጽ ስለ አባይ ግድብ የተሰማውን አነጋጋሪ መረጃ እንመለከታለን። የአባይን ግድብ በተመለከተ ለበርካታ ጊዜያት ተቃውሟን ስታሰማ የነበረችው እና ከፍተኛ ስጋትም እንደተደቀነባት አድርጋ የምትናገረው ግብጽም ዛሬም አነጋጋሪ መረጃን በፕሮፌሰሩ በኩል አወጥታለች። ይህንን አነጋጋሪ መረጃ በዝርዝር እሳታችን በስፋት የምናስደምጣችሁናል። በሌላኛው መረጃችን ደግሞ እስራኤል በጋዛ ላይ የፈጸመችውን አሰቃቂ ጥቃትና የደረሰውንም አደጋ በስፋት እንመለከታለን።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 እያጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችንን ስናምራ ጥምረቱ ለጦርነት የተደረገ ነው ተባለ። በህዋትና በኤርትራ መካከል የተፈጠረው ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህዋት ከፍተኛ አመራሮች ገለጹ። በቅርቡ ህዋትና ሻቢያ ጥምረት እየፈጠሩ መሆናቸው የተገለጸ ሲሆን የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች አሳስበዋል። የቀድሞ ህዝባዊ ወያኔ አርነት ትግራይ ህዋት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋረጠው ይገባል ሲሉም ነው የገለጹት። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች ውስጥም አንዱ የሆኑት ፕሮፌሰር ክንደያ ገብረሕይወትም በበኩላቸው የሁለቱ አካላት ጥምረት አላማ ግልጽ አይደለም ሲሉም ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትእና የኤርትራ መንግስት ጥምረት መፍጠር ለጦርነት አላማ የተደረገ መሆኑ እየተገለጸ ይገኛል። በተጨማሪም በትግርኛ ዘሞድ ወይንም ደግሞ ጥምረት ለአቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህንንም ጥምረት በሚመለከት ሀሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነውም ሲሉም ገልጸውታል። ህዝቡን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዱላው ህዝብ ላይ እንዳያርፍ መስራት አለብን ሲሉም ተናግረዋል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና መቁረጥ ያለበት የትግራይ ሊቃናትና የፌዴራል መንግስት ነው በማለትም ሀሳባቸውን ሰጥተዋል። ሌላው ሀሳባቸውን የሰጡት የቀድሞ የህወሀት አባልና ከፍተኛ አመራር ፕሮፌሰር ከንደያ ገብረ ህይወትም በአንድ ሉዓላዊ ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል ሲሉም ገልጸዋል። ህወሀት ህገወጥ ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነም ግልጽ ነው ሲሉም ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው። ነገር ግን ግንኙነቱ በመሪ ላይ ካልተመሰረተ ትክክል አይደለም ሲሉም ነው የገለጹ

ግብጽ ዛሬም የአባይ ግድብን በተመለከተ የተለያዩ አነጋጋሪ መረጃዎችን እያጋራች ትገኛለች። ይህ መረጃም በርካቶችን እያነጋገር እና በርካቶችም እየተቀባበሉት ይገኛሉ። ግብፃዊ ፕሮፌሰር በህዳሴው ግድብ የተነሳ ካርቱም ጎርፍ ሊያጋጥማት እንደሚችል ገለጹ። ግብፃዊው የጂኦሎጂ እና የውሃ ሀብት ፕሮፌሰር አባስ ሻራኪ በፌስቡክ ገጻቸው ላይ ባሰፈሩት መልእክትም በካርቱም አቅራቢያ የሚገኙት የአባይ ወንዝ ተፋሰሶች በመጪውና ሲወርድ ከፍተኛ ጎርፍ ሊያጋጥማቸው እንደሚችል አሳስበዋል። በካይሮ ዩኒቨርሲቲ መሪ የሆኑት እኚህ ፕሮፌሰር እንደገለጹትም በአሁን ወቅት የህዳሴው ግድብ ወደ 54 ቢሊዮን ሜትር ኪዩብ ውሃ ይዟል። ይህ ማለት ደግሞ ባለፈው መስከረም ወር ግድቡ ከያዘው 60 ቢሊዮን ሜትር ኪዩብ ውሃ ጋር ሲነጻጸርም ቅናሽ ማሳየቱንም አስረድተዋል። ከዚህ በመነሳትም ግድቡ እየለቀቀ ያለውን ውሃ ያሳሉት ፕሮፌሰሩ በፊት ከግድቡ በየቀኑ የሚለቀቀው የውሃ መጠን 20 ሚሊዮን ኪዩብ ሜትር የነበረ ሲሆን፣ አሁን ግን በየዕለቱ 80 ሚሊዮን እየለቀቀ ነው ሲሉም ገልጸዋል። ጨምረውም አሁን እየመጣ ባለው ክረምት ደግሞ ይህ ወደ 20 ሚሊዮን ይጨምራል የሚል ግምት እንዳላቸውም ጠቅሰዋል። ፕሮፌሰሩ ሲቀጥሉም የአየር ትንበያ መረጃዎች በዘንድሮ ክረምትም በአፍሪካ ቀንድ ተራራማ ቦታዎች ላይ የዝናቡ መጠን እንደሚጨምር ማሳየታቸውን ጠቅሰው ይህ ደግሞ ከህዳሴ ግድቡ የሚለቀቀውን ውሃ የበለጠ እንደሚያደርገው ማስረድተዋል። የውሃ መጠን በጨመረ ቁጥርም በካርቱም አቅራቢያ በሚገኙ የአባይ ወንዝ መፋሰሻዎች ለከፍተኛ ጎርፍ ይጋለጣሉ የሚል ስጋት እንዳለም ገልጸዋል። ግብጻዩ ፕሮፌሰር በመልእክታቸውም ለዚህ ዋንኛ ምክንያት የግድቡ ተርባይኖች መበላሸታቸው መሆኑን ጠቅሰው ሰው ተርባይኖቹ ስራ ካልጀመሩ ካርቱም ለከፍተኛ ጎርፍ ልትጋለት ትችላለች የሚል ማስጠንቂያንም ሰጥተዋል። በግድቡ ተርባይን መበላሸት ዙሪያ የኢትዮጵያ መንግስት ያለው ነገር የለም። ወደ ቀጣይ መረጃችን ስናመራ ፕሬዚዳንት ዶናልድ ትራምፕ በአሜሪካ ውስጥ የብሔራዊ ደህንነት አደጋን ይፈጥራል በሚል የታገደውን ቲክቶክ የሚገዛ የቱጃሮች ቡድን አለኝ ስሉ አስታወቁት። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ መጠይቅ የቪዲዮ ማጋሪያ መተግበሪያውን ለመግዛት ፈቃደኛ የሆኑ በጣም ሀብታም ሰዎች አሉም ብለዋል። ከሁለት ሳምንት በኋላ ሲገባ እነግራቸዋለሁ ሲሉም ጠቆም አድርገዋል። መተግበሪያውን ለመሸጥ የቻይና መንግስት ይሁንታ ያስፈልጋል። ነገር ግን ትራምፕ የቻይናው ፕሬዝደንት ያደርጉታል ብለው እንደሚያስቡም ለፎክስ ኒውስም ተናግረዋል። ትራምፕ በዚህ ወር ቲክቶክ እንዲሸጥ የሚያስገድደው ህግ ተግባራዊ እንዳይሆን ለሶስተኛ ጊዜ ማራዝመዋል። ለሶስተኛ ጊዜ የተደረገው ማራዘሚያ የቲክቶክ እናት ኩባንያ ባይት ዳንስ በመስከረም 17 ለመሸጥ ስምምነት ላይ እንዲደረስም ይጠይቃል። ቢቢሲ የቲክቶክን አስተያየት የጠየቀ ቢሆንም ወዲያውኑ ምላሽ አላገኘም። ባለፈው ሚያዚያ ወር ላይ ቲክቶክን ለአንድ እንደ አሜሪካ የገዢ ለመሸጥ የተደረሰው ስምምነት አሜሪካ ቻይና ላይ የጣለችውን ታሪፍ ተከትሎ በተፈጠረው ውዝግብ ፈርሷል። ትራምፕ አሁን ገዢዎች አሉኝ ያሉት ከሶስት ወር በፊት ለመግዛት ሲጠበቅ ከነበረው ጋር ተመሳሳይ ስለመሆኑ ግልጽ የሆነ ነገር የለም። የአሜሪካ ኮንግረስ ቲክቶክ እንዲሸጥ የሚያስገድድ ህግ ባለፈው አመት በሚያዝያ ወር ሲያጸድቅ የመተግበሪያው እናት ኩባንያ የአሜሪካ ተጠቃሚዎችን መረጃ ለቻይና መንግስት አሳልፎ ሊሰጥ ይችላል የሚል ስጋት እንዳለው የገለጸ ቢሆንም ቲክቶክ ግን ስጋቱን ውድቅ አድርጎታል ትራምፕ የመጀመሪያው የስልጣን ዘመናቸው መተግበሪያውን ተችተውትም ነበር። ነገር ግን በ2024 ባደረጉት ምርጫ ለማሸነፋቸው እንዳንድ ምክንያት አድርገው ስለሚመለከቱት አሁን በአሜሪካ ውስጥ ጥቅም ላይ መዋሉንም ይደግፋሉ። ህጉ በቁጥር 19 ተግባራዊ መሆን የነበረበት ቢሆንም ነገር ግን ትራምፕ በፊርማቸው በተደጋጋሚም አዘግይተውታል። ይህም የኮንግረሱ ህግ አውጪዎችን ተቃውሞና ትችትም አስከትሏል። ቲክቶክ ህጉ ህገ መንግስታዊ አይደለም ሲል ተቃውሞንም አሰምቷል። ነገር ግን ለአሜሪካ ጠቅላይ ፍርድ ቤት ያቀረበው ይግባኝም ውድቅ ተደርጓል ተደርጎበታል ወደ ቀጣይ መረጃችን ስናመራ እስራኤል በታዋቂው የጋዛ የባህር ዳርቻ ካፌ በፈጸመችው ጥቃት ቢያንስ ሀያ ፍልስጤማውያን መገደላቸውን የህክምና ባለሙያዎችና የአይን እማኞች ገለጹ። ካፌው በአብዛኛው በተማሪዎች ጋዜጠኞችና ተሟጋቾች የሚዘወተር ነው። በባህር ዳርቻው አጠገብ ድንኳኖች ባሉት አልባቃ ካፍቴሪያ በተፈጸመው ጥቃትም የተገደሉት ቢያንስ ሀያ ፍልስጤማውያን አስክሬን መውጣቱን በሐማስ የሚተዳደረው የጋዛ የሲቪል መከላከያ ቃል አቀባይ ተናግረዋል። ከተገደሉት በተጨማሪም በርካታ ፍልስ ፍልስጤማውያንም ቆስለዋል። ጥቃቱ ባደረሰው ፍንዳታ በተፈጠረ ጥልቅ ጉድጓድም የገቡ ነዋሪዎች ህይወት ለመታደግ የነፍስ አድን ሰራተኞችም መሰማራታቸውን አክለዋል። ድንገት ከባድ ፍንዳታ ስሰማ ወደ ካፌው እየሄድኩ በጥቂት ሜትሮች ርቀት ላይ ነበርኩኝ፣ ሲልም የፕሮዳክሽን ኩባንያ ባለቤት የሆነው የፎቶ ባለሙያ ይናገራል። ወደ ስፍራው ሮትኩኝ፣ ባልደረቦቼ፣ ሁልጊዜም የማገኛቸው ጓደኞቼ እዛው ነበሩ። ትዕይንቱ አሰቃቂ ነበር። አስክሬኖች በየቦታው ተበታት ነው፣ በደም ተለውሰው ጩኸት በየቦታው ይሰማ ነበር ሲሉም ተና የእስራኤል የጦር አውሮፕላን የተወነጨፈ ሚሳኤል አካባቢውን ሲመታ የሚያሳዩ ቪዲዮዎችም ተሟጋጆች በማህበራዊ ሚዲያዎች ላይ ማጋርተዋል። ጥቃቱን ተከትሎ የወጡ ቪዲዮዎችም አስክሬኖች በየስፍራው ተበትነው ይታያሉ። በጋዛ የሜዲትራኒያ የባህር ዳርቻ ላይ የሚገኘው አልባቅ ካፍቴሪያ የኢንተርኔት አገልግሎትና መስሪያ ቦታ የሚሰጥ ሲሆን በጋዜጠኞች በተሟጋጆች፣ እንዲሁም በኦንላይን ስራቸውን በሚሰሩ ታዋቂነትንም ያተረፈ ነው። ከእስራኤል ጦር በኩል ጥቃቱን አስመልክቶ የተሰጠ ምንም አይነት አስተያየት የለም። የካፌው ጥቃትም የተሰማው የእስራኤል ጦር በጋዛ ሰርጥ ላይ ተከታታይ የአየር ጥቃቶችን ፈጽማ በመቶዎች የሚቆጠሩ ፍልስጤማውያንን መፈናቀላቸውን እማኞች ከተናገሩም በኋላ ነው። የነፍስ አድን ቡድኖች የአምስት ፍልስጤማውያን አስክሪኖችን ያወጡ ሲሆን በርካታ የተጎዱ ሰላማዊ ዜጎችም በጋዛ ከተማ ወደሚገኘው አላህሉ ሆስፒታልም መወሰዳቸውን ከስፍራው የተገኘ መረጃም ያመለክታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታውን የተኩስ አቆም ስምምነት ላይ ለመድረስ የሚደረገው ጥረት ላይ እንዲያተኩሩ ከፍተኛ ጫናዎችም እየጨመሩ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኔታንያሁ ከሐማስ ጋር ለመደራደር በአሁኑ ወቅትም እየሰሩ መሆናቸውን ቅዳሜ ዕለት በማህበራዊ ስር ገጻቸው ላይ አስፍረዋል። ከዚህ ቀደም ብሎ አንድ የሐማስ ከፍተኛ ባለስልጣን አሸማጋዮች አዲስ የተኩስ አቁም ስምምነት ላይ እንዲደረስ ጥረታቸውን አጠናክረው መቀጠላቸውንም ገልጸዋል። ነገር ግን ከእስራኤል ጋር የሚደረገው ድርድር ቆሟልም ሲሉም ገልጸዋል። ለሁለት ወራት የቆየው የተኩስ አቁም ስምምነት እስራኤል በጋዛ ላይ አዲስ ጥቃት መጀመሯን ተከትሎም ፈርሷል። የተኩስ አቁም ስምምነቱ ሶስት ምዕራፎች እንዲኖሩበት የታሰበ ቢሆንም የመጀመሪያውን ማለፍ ግን አልተቻለም። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።